በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ያለ ህማሚያ ያለ ድካም በሰላም በጤና ያደረሰን ያደረሳችሁ እግዚአብሔር ልጆች ሁላችሁ እንዲሁ ለሚቀጥለው የብርሃን ብርሃን ትንሳኤው በሰላም በጤና እንዲሁ ያለ ድካም ያለ ህማሚያ ያደርሰን። እንዴት ቆያችሁ? እንደምንዋላችሁ ሁሉን የሚችል አምላክ ክብር ምስጋና ይገባዋል። እንግዲህ አሁን ሰሙነ ሕማማት እንደመሆኑ መጠን የጌታችን ኢየሱስ ክርስቶስን ነገር ነገረ ክርስቶስን የምንሰማበት እና የምንናገርበት ሰሙን ነው። ጌታ ኢየሱስ ክርስቶስ በእግዚአብሔር እቅድ፣ በአምላካዊ እቅዱ ወደ ሰው ልጆች ፊቱን የመለሰ በስጋ ተገልጦ የመጣ ሊሞት የመጣ ስሙ ኢየሱስ ተብሎ ከሰማያት የወረደ በድንግል ማሐፀን ሰው ሆኖ የእኛን ሰውነት የእኛን ባህሪ ባህሪ አድርጎ ተዋህዶ ሲገለጥ የሰውን ሞት ለመሞት የሰውን ጦስ ለመውሰድ በሰው ፈንታ ለመሆን በኃጢአተኞች ሰዎች ፈንታ ለመሆን ኃጢአት ሳይኖርበት በሕግ ፊት ፍጹም ሆኖ ጻድቅ ሆኖ ነገር ግን ሕግ የሚከሳቸውን ሰዎች ደግሞ ወክሎ ዳኛው በወንጀለኛው ሳጥን ውስጥ የቆመበትን ሁኔታ የምናስብበት ነው። ያ የወንጀለኞች ሳጥን መስቀል ነው። ህማም ነው። ቁስል ነው። ግርፋት ነው። መተው ነው። መከዳት ነው። ስቀለው ስቀለው የሚል የህዝብ አድማ እነዚህን ሁሉ ነገሮች ተሸክሞ በካህናት አለቆቹ ፍርድ ተፈርዶበት፣ በነገስታቱ ፍርድ ደግሞ በምድራዊ ነገስታት የፍትህ ስርዓት ውስጥ ተፈርዶበት እንዲሞት የመጣ ለመሞት የመጣ መድኃኒት ነው። እናቱ ስሙን ኢየሱስ ስትለው የሰማችሁ ከቅዱስ ገብርኤል ነው። ቅዱስ ገብርኤል ከእግዚአብሔር አብ የሰማው ነው። ኢየሱስ ማለት ቁስለኛ መድኃኒት ማለት ነው። ስለዚህ ሊቆስል የመጣ በዘላለም ሐሳቡ ሰውን እጅግ አድርጎ እየወደደ ሰዎችን፣ እኛን በመውደዱ ልክ የሌለው ወዳጅ ሆኖ የተገለጠ ክብር ምስጋና ይገባዋል። ስለዚህ ቀደም ያሉት የጌታችን አገልጋዩ ነቢያት ተደንቀው ጠይቀዋል። መገለጡ መምጣቱ እና ለምሳሌ ኢሳያስ በ63ኛው ምራፉ ቁጥር አንድ ላይ ይሄ ከኤዶምያስ ልብሱም የቀላ ከባሶራ የሚመጣ አለባበሱ እያማረ በጉልበቱም ጽናት የሚራመድ ማን ነው? በድንቅም የሚናገር ለማዳንም የበረታ ይወላችሁ እግዚአብሔር ልጆች ኢሳያስ ይገርመዋል። በትንቢት መንፈስ ሆኖ ከሰባት መቶ ዓመት በኋላ በስጋ ስለሚገለጠው ስለ ኢየሱስ ክርስቶስ ይናገራል። ይህ ልብሱ ቀይ ነው ብሎ የቀላ ልብስ እንደለበሰ ይመለከተዋል። ይላችሁ ነገስታት ልብሳቸው ቀይ ነው። ሄሮድስ ጲላጦስ ወደ ሄሮድስ በላከው ጊዜ ጌታ ኢየሱስን ሄሮድስ ያለበሰው ቀይ ግምጃ ነው። ቀይ ልብስ ነው። የነገስታት መጎናጸፊያ ነው። ሀምራዊና ቀይ ነገስታት የሚለብሱት ልብስ ነበር። በባህሪው ገዢ ነው። መሲህ ነው። መሲህ ማለት ገዢ ማለት ነው። በግሪክ ክርስቶስ ማለት ነው። ንጉስ ነው። እንደው ሰው ተራ ብናየው ግን ንጉስ መሆኑን ደመ ነፍሱ ስለነገረው ሊዘብትበት ቀይ ግምጃ ሰጠው። ያንን ቀይ ግምጃ ለብሶ ሳያስ ተመለከተው። ቀደም ብሎ በትንቢት መለሰ። ይሄ ቀይ የለበሰ ማን ነው? የባህሪ አምላክ ነው። ንጉስ ነው። ልብሱ ብርሃን ነው። እሳት ነው። ቀይ እሳትን ይወክላል። ይሄ እሳት የሚለብስ ጌታ ቀይ ግምጃ ቆሞ እንዴት ነው ያየሁት ብሎ ተደንጎ ጠይቋል። ይሳያል ቀይ ግምጃ፣ ቀይ ልብስ፣ ቀይ ቀለም ደምንም ጭምር ይወክላል። ይሄው ቀይ የለበሰ አዳኝ መስቀል ላይ ተገርፎ አርፍዶ ሰውነቱ ሙሉ ለሙሉ በደም ተጨማልቆ መስቀል ላይ ለሶስት ሰዓት ያክል ነበር። ልብሱን ለሰው ሰጥቶ እሱ ግን ደም ለብሶ መስቀል ላይ ተሰቅሎ ታይቷል። የማያቋርጥ ደም ሰውነቱን አልብሶት ነበር። ቀይ የለበሰ ልብሱ የቀላ ማን ነው ብሎ ይጠይቃል። ማን ነው ወይ በዚህ ልክ ሰውን የወደደ ማነው? በዚህ ልክ የወደደሽ እሱ ማን ነው? በዚህ ልክ ሰውነቱ እስኪ ተፈተፍ ተገርፎ እርቃነ ስጋውን ተሰቅሎ የወደደ ማን ነው? እሱ ደርሰንበታል ወንድ ትስተሽበታል እህቴ፣ እናቴ ገብቷችሁን? የፍቅር ደርሰንበት ይሆን ይህንን የፍቅር ይህን ድንቅ ዓላማ ይህን ፍለጋ አግኝታችሁት ይሆን አሽተታችሁት ይሆን ቀምሳችሁት ይሆን ስማችሁት ይሆን አቅፋችሁት ይሆን ደሙን በለብሳችሁ ጠርጋችሁለት ይሆን ደሙ ከደማችሁ ጋር እንዲዋድ ፍቅዳችሁ ይሆን? ይሄ ደም የለበሰ ወዳጅ ማን ነው? ማን ነው ሰው ማን ነው ብሎ ጠይቆ መልስ ማያገኝለት ፍጹም ረቂቅ የሆነ በመለኮታዊ አኗኗሩ ማይመረመር እግዚአብሔርነቱ የማይደረስ እንኳን ለእኛ ለስንት ዘመናት ላገለገሉት መላእክት ያልገባ ልዩ ቅዱስ ግን ቀይ ለብሶ ኢሳያስ ቀድሞ ተመልክቶ ያደንቃል። ይሄ ማነው? ይሄ ማነው? ከባስ ወራ የሚመጣ በጎች የሚሰፍሩበት ትልቅ ተራራ፣ እረኞች የሚውሉበት ተራራ። ይህ እረኛ፣ የሰው እረኛ፣ የፍጥረት እረኛ የሰራዊት ጌታ ደግ እረኛ ሊያርደን ሳይሆን ሊታርድልን የሚጠብቀን እረኛ። ይህ ልዩ እረኛ ይታያችሁ። እግዚአብሔር ልጆች ዓይኖቻችሁን እግዚአብሔር ይክፈት፣ ይኳልላችሁ በቅዱስ ኩሉ ዓይን ሲከፈት ነው የጌታ እረኝነት የሚገባው። ሰላም የምንተኛው በሱ ነው። ሰላም የምንነሳው በሱ ነው። ወልደን ምን ስመው በሱ ነው። ሰርተን ምን ገባ በሱ ነው። ዘግተን ምን ተኛ በሱ ነው። እረኛ ስለሆነ እስከ ዘላለም የሚጠብቀን አጥንቶቻችን ሳይቀሩ ቤቱ ነው የሚተኙት። አጥንቶቻችን የሚጠብቅ በታማኝ እሱ ነው። አባት እናት፣ ወንድም እህት፣ ልጅ ገንዞ ነው የሚቀብረን አጥንቶቻችን ሳይቀሩ የሚጠብቅ እንቅልፍ የሌለው እረኛ። ከባሶ ይመጣ የበጎች እረኛ ከባሶራ የወጣ ተራ ከባሶራ ተራራ የወረደ እረኛ ከሰማያት ከአርያም የመጣ እረኛ የበጎቹን ስም የሚያቀረኛ ፀጉራችንን ቆጥሮ የሚያውቅ በእጆቹ በዳፍ እንደ ንቀሳት የነቀሰን እረኛ፣ ሊረሳን የማይችል እረኛ፣ አለመቻል የሌለው በባህሪው አለመቻል የሌለው መርሳት የማይችል ቅዱስ እረኛ። ይሄ ማን ነው? ይላል ኢሳያስ ተደንቆ። አለባበሱ ያማረ አለባበሱ አማረ፣ ጌትነቱ፣ የህይወት ስርዓቱ በህግ ፊት ጻድቅ፣ በሰው ፊት ጻድቅ፣ በድሃ ፊት ጻድቅ፣ በነገስታት ፊት ጻድቅ፣ ማንም ምንም የማያወጣለን ድሃዎቹ ቤት መግባት የሚችል የተናቁት ሰዎች እጆቹን ዘግቶ የሚያቅፋቸው ለምጻሞቹን የዳሰሰ የማይነካውን ኃጢአተኛ የነካ የማይገባበት ቤት የቀራጮች ቤት ገብቶ እንጀራ የበላ የምንዝረዋን ሴት ሽቶ የተቀባ ሰው የማይጸየፍ የፍቅር ስርዓት ያለው ድንቅ አለባበስ ያለው አለባበስ ስነስርዓት ነው። በስነስርዓት የተገለጠ ማንም የማይነቅፈው ውሸታም ካልሆነ በስተቀር ከጠላት ጋር የሚሰራ ካልሆነ በስተቀር ማንም አይምሮ ያለው የማይነቅፈው ፍጹም ጻድቅ ወዳጅ ስነ ስርዓት ያለው ወዳጅ፣ በፍቅሩ ዝንፍ ያላለ ወዳጅ፣ መስቀል ድረስ የሚሄድ አቅም ያለው ወዳጅ ይሄ ልብስ የሆነን ወዳጅ የእኛ ራቁት የተሸፈነበት ወዳጅ በግርማዊነቱ በልዕልናው ፊት እንድንቆም አቅም የሰጠን ወዳጅ ያ የመጀመሪያውን ሰው አዳም ራቁቱን ሆኖ ሲያየው ልብስ ያለበሰው ራቁታችንን ሊሆነን ለእኛ ለሚስኪን ሚስኪን ሀጣን ልብስ የሆነ ድንቅ አለባበስ ያለው፣ ድንቅ ስርዓት ያለው ንጉሠ ነገሥትና የካህናት አለቃ። ይሄ ማን ነው? ይህ ማን ነው? በጉልበቱ ጽናት የሚራመድ መለኮታዊ ጉልበቱን ማን ይደርስበታል? ሰማያት በፊቱ የሚቀልጡለት፣ ተራሮች የሚንቀጠቀጡለት? ባህር የምትከፈልለት ጉልበቱን ማን ይችለዋል? ሞት የደነገጠበት፣ መቃብር የተከፈተበት ጉልበተኛ በተኛ ኃያል ኃያል በትህትና ለፍርዱ ታማኝ ስለሆነ እስከ መስቀል ሞት ድረስ ሄደ። በጌትነቱ ግን ተነሳ። ሞት ተሸነፈበት፣ የጠላት ክንድ ተሰበረበት፣ የእባቡ ራስ ተቀጠቀጠበት። ጉልበተኛ የሴቲቱን ጠላት ተበቀለ መስቀል ላይ የሔዋን ልጅ የድንግል ልጅ ሴቲቱን ያሳተውን ተበቀለ። ብርቱ ጉልበተኛ፣ ስልጣን ያለው መለኮታዊ ኃይሉ መለኮታዊ ብርታቱ ወደ ሬል በጽድቅ የሚናገር ይመልሳል። እሱ ራሱ ለዚህ ጥያቄ ራሱ መልስ ይሰጣል። ጌታ ኢየሱስ ክርስቶስ በመንፈሱ ይሄ ትንቢት ነው። ከጌታችን ልደት በፊት የተነገረ ትንቢት ነው። በምን ብሎ ይመልሳል መሰላችሁ? ይህ ከኤዶምያስ ልብሱ የቀላ ከባሶራ አይን ይመጣል አርሶ ያማረ በጉልበቱ ጽናት የሚራመድ ማን ነው ብሎ ጠይቋል። ኢሳያስ መልስ ይሰጠዋል። በጽድቅ የምናገር ለማዳን ንብረታ ኢየሱስ ክርስቶስ። በጽድቅ የምናገር እውነት ብቻ የምናገር በእሱ የሚያምን የዘላለም ሕይወት አለው የሚለው አዋጅ ብቸኛ እውነት ነው። ሌላ እውነት የለም። ሙስሊሞችም አድምጡ፣ ሌላ ኤቲስቶችም አድምጡ፣ ሌላ ሃይማኖት የለም። በስሙ የሚያምኑ በኢየሱስ ክርስቶስ የሚያምኑ በላከው በአባቶ የሚያምኑ ብቻ ናቸው ዘላለም ሕይወት ያላቸው ይህ እውነት ነው፣ ጽድቅ ነው። ጽድቅን የምናገር ያለው ይሄ፣ ወደ መስቀሉ የሚመጡ እስራኤል ወደ ነሐሱ ሄደው እባብ በነደፋቸው ጊዜ እንደ ዳኑ ወደ መስቀሉ የሚመጡ ብቻ ሰይጣን የወጋውን ዓለም መዳን የሚችለው ወደ መስቀሉ የመጣ ሰው ብቻ ነው። አደዛ ሰይጣን ይገድለዋል፣ ይበቀለዋል፣ በሃይማኖት ስም ያጠፈዋል። ህዝቡ ክርስቶስን ያላመን ሃይማኖት እባቡ ነድፎ ይገድለዋል። ይሄንን እውነት የነገረን ለኒቆዲሞስ ዮሐንስ ሦስት ላይ እሱ ራሱ ነው ጽድቅን የምናገር በእሱ የሚያምን እንዴት እንጂ እንዳይጠፋ እግዚአብሔር አብ አንድ ያልጁ ልኳል የሚለ እውነት የማይለወጥ ይሄንን እውነት የማይለወጥ እኔ ህይወት ነኝ መንገድ እውነት ነኝ እኔን ከማመን በቀር ወደ መድረስ አይቻልም ብሎ የተናገረ ለስሙ ለሚታመኑ ነፍሳችንን በአብ እጅ አስቀመጠ። የታመነ ንግግሩ ወንጌሉ እውነት የሆነ ውሸት የሌለበት እሱ እኔ ነኝ ያለ ጌታ ኢየሱስ ክርስቶስ ለኢሳይያስ ጽድቅን የምናገር ለማዳንም የምበረታ ነኝ። አዳኝ ነው ኢየሱስ ማለት መድኃኒት ማለት ነው አዳኝ፣ ኃጢአተኛን ሰው የሚያድን ከኃጢአቱ የሚያድን። ኃጢአት ቀላል ነገር አለም ኃጢአተኛ ሰዎች እናቀዋለን፣ የኃጢአትን ክብደት ኃጢአት ከባድ ኃይል ነው ከባድ ህግ ነው ገዢ ኃይል ነው እስከ ሞት ድረስ ነው ሚፋለሙ ከኛ ጋር እስከ ሞት ደስ ከሚፋለመን ጠላ ጦስ የሚያድነን ያዳነን እሱ ነው። ለማዳን የሚበረታ ከበሽታዎቻችን ያዳነን እሱ ነው። ከስነ ልቦና ለመረጋጋት ያዳነን እሱ ነው። ተስፋ ከማጣት ከመቅበዝበዝ ያዳነን እሱ ነው። ተስፋ ሆኖ ከአይምሮ የሚያልፍ ሰላም ሆኖ፣ የዘላለም ህይወቱ ጽድቅ ሆኖ፣ እረፍት በረከት ሆኖ እኛን ውስጣችንን ማዕበላችንን ጸጥ ያደረገ መድኃኒት እሱ መሆኑን ይነግረናል። እኔ ነኝ እኔ ነኝ ጽድቅን የምናገር ለማዳን የሚበረታ እኔ ነኝ። ለዚህ ነው መድሃኒ ያለም ብለን ስሙን የምንዘከረው በየጊዜው የዓለም መድኃኒት፣ ዓለም ያረፈበት ከብዙ አይነት ችግሮች የተገላገለበት። እናንተ የመድኃኒ ዓለም ልጆች ብርቃችን ነው ይሄ ለእኛ ብርቃችን ነው። በጠላት ፊት እንቁልልጭ የምንለው ክብራችን ነው ይሄ። የምንፎካከርበት ትልቁ መብታችን ነው ይሄ። ወቅት ጠብቀን ብቻ የምናስበው አይደለም። የዘላለም መታሰቢያችን ክብራችን ነው ይሄ። መዝሙራችን ነው። ሕይወታችን ውስጥ ንፋሳችን ነው። በተስፋውን የምናድረው እንጂችን ከባድ ዓለም አናልፋትም አንኖራትም ነበር ተስፋ ባይኖር ኖር የወንጌሉ ቃል ተስፋ ባይደግፈን ኖሮ ሰማያትን በቃሉ ስልጣን እየደገፈ አቆመ ይላል። እንኳን እኛ የሰማይ ሰራዊት እንኳን በሕያው ቃሉ ተስፋ ሊቆሙት እንኳን እኛ እኛም ቆመን የተራመን ነው። እሱ እግዚአብሔር ልጆች፣ ብሩክ ስሙ የተመሰገነ ይሁን። እንግዲህ ሕማማቱን የምናስበው ያደነቀን ነው። እንደ ኢሳያስ ያደነቀው ክብር ምስጋና ይገባዋል የዓለም አማኝ ለድካም በሰላም በጤና በሰላም የትንሣኤው ያደርሰን ኮሜንት አድርጉ ላይክ በተኑን ስትነኩት ሰው እንዲሰማው ያደርጋል ሰሞኑን እያደረጋችሁ ያየሁኝ ነው ይህን የምታደርጉ ዘራችሁ ይባረክ ቀሲስ አሸናፊ ነኝ ሰላም